አንተ ወደለች አራም ከለቤ ዘንጠፍጠፍ ፍጹምነ፣ ሰላም ፋሚሊ ዛሬ ድንገት አንድ ሰው ቤት ተገኝተናል። እህታችን ዋንቲያጋ በዚህ ምሽት ተገኝተናል። ገና ከገባች ከዱባይ ትንሽ ደቂቃዎች ነው የሆኗት። የሆነ ሰው ስልክ ደወለልን አናውን ፐርሰንት ነው። ዛሬ የእናቶች ቀንን አስመልክቶ እህታችን ዋንትያን ሰርፕራይዝ ልናረጋት ነው። ያው ዋንትያ እንግዲህ በኢትዮጵያ ሕዝብ ዘንድ በደንብ ትታወቃለች። በ14 ዓመቷ እንደወለደች ደግሞ አሁን ዛሬ 18ኛ ዓመቷ ላይ እንዳለች ይታወቃል። ስለዚህ ድንገት ሳታስበው ከዱባይ እንደገባች ከመንገድ እንደገባች ነው፣ አልተረጋጋችም ይመስለኛል። ገና ድንገት ቤቷ ገብተን ሰርፕራይዝ እናደርጋታለን። ይህም ፕሮግራም ያዘጋጀላት ማን እንደሆነ አንነግራትም። ዋንትያ እንግዲህ ዛሬ የእናቶችን ቀን ስናከብርላት እናትም ልጅም ሆና ነው እንግዲህ የምናከብርላት። በዚህ በወጣትነቷ እናት ሆና ነው የእናቶችን ቀን እንኳን አደረስሽ ብለን የምናከብርላት። ሁላችሁም ቤተሰቦች ይሄንን ፕሮግራም በደንብ እንድትከታተሉ ዳይመንድ ሌግዥሪ ሰርፕራይዞች እንባላለን እንግዲህ፣ መልካም ቆይታ ይሆንላችሁ።

ት ደስ የሚል ሆኖ ሳገኘው ሁሌም ይሄ ቀን በሆነ ብዬ ተመኘ። ቀን በሰላም አደረሰሽ። ይሄንን ፕሮግራም ያዘጋጀችልሽ እንደ እናትም እንደ ልጅም ሆና አንቺ በጣም የምትወድሽ የምታከብርሽ ማንነቷን እንግዲህ በኋላ የሚነገርሽ ሆነ እንኳን ለእናቶች ቀን አደረሰሽ። እናትም ልጅም ሆነ ልጅ ማሳደግ በጣም ትልቅ ነገር ነው እና ለዛሬ ቀን ስላደረሰሽ እንኳን እግዚአብሔር ለዚህ ቀን አደረሰሽ፣ እንኳን እናቶች ቀን በሰላም አደረሰሽ ብለው ነው ይህንን ፕሮግራም ያዘጋጀልሽ። እስኪ ምን እንደተሰማሽ ከአንቺ አንደበት የተወሰነ እንስማ እኔ እሺ ማለት አልጠበቅኩም ነበር፣ እና በማይክ ግዴታ እውነት ክና እናቴም አባቴም ሁሉ ነገር ናት። በጣም ነው ማመሰግንሽ መወድሽ አልጠበቅኩም ነበር እና ያው ኔችም ቆንጆ ምርጥ ልጅ ስለተሰጠኝ እግዚአብሔር አመሰግናለሁ። ለእሷ እናት በመሆኔ በጣም እድለኛ ነኝ። በጣም እወድሻለሁ። እየተጋበሽን ሙዚቃ አለው ወደዛ እንሄዳለን። የእናቱ ለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለው ወላጅናትኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዘጠኝ ወር በሆዷ ከዚያም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማይድካሟ።

የዛሬን ልዩ ቀን ቢደገም ቀን በቀን የዛሬን ልዩ ቀን ቢደገም ቀን በቀን። አሁን መቀጠል መቀጠል ትችያለሽ።

እንዲህ ነው ያልኩትን ውበት አሰረሽኝ አምረሽ አሳየሽኝ ውበት ሰረሽኝ እንደዚህ ነው አልሽኝ ለቁንጅና ሚዛን ለኩ ለውበትም ነሽ መልኩ ነገ ስንል ሸማ ከበ ፀሐይ ባንቺ

ግርማ አባትሽ ለእናትሽ የመረጡት ዜማ ዛሬ ደግሞ በእኔ ለአንቺ ተጋበዘ። አይቶሽ እስኪ ማን ነው ያልፈዘዘ? ቆየክ ልክ እንዳንቺ እንዳንቺ ምታሳሳ ማትረሳ ኩንስንሷ አንቺ ጠፍተሽ ተሰቃየን።

ደሴ ዋ ሆዬ ይብላይ ላላወቀሽ አጀብ ነው መንፈሴ ይነቃል ዋ ሆዬ ሁሌም በትዘታሼ አጀብ ነው ባቴና ኮምቦልቻ ከሚሴ ናሃልቡ የነሸግ ያገር የናይጠገቡ ጃማና ደኮሎ ወረኢሉካቤ የጠጁ የጮማው ጣፋም ከለቤ ዝንጥፍ ጥፍ የሚለው የነጩ ጥፍ ዛላ እንዲህ ነው፣ ለከርሞ ይላላ ከላላ ዘንጥፍ ጥፍ የሚለው የነጩ ጥፍ ዛላ እንዲህ ነው፣ ለከርሞ ይላላ ከላላ

አደረሰሽ እንላለን። ፕሮግራሙ አይቲንክ ከማን እንደተዘጋጀ ያወቅሽ ይመስለኛል፣ ቀደም ሀሳብሽን አምሰገልጭ ስለነበር፣ እስቲ በስተ መጨረሻ ማመስገን የምትፈልግ ሰው ካለ የመጨረሻ አድል ልስጥሽ እና ፕሮግራማችንን እንጨርሳለን። አንደኛ ማመስገን የምፈልገው በጣም እግዚአብሔርን ነው፣ እችን የመስለች ልጅ ስለሰጠኝ፣ የተባረከ ህይወት ስለሰጠኝ፣ የማመሰግንበትን ህይወት ስለሰጠኝ በጣም ነው ማመሰግነው ከዛም ባለፈ ደግሞ የኢትዮጵያን ህዝብን በጣም ነው የማመሰግናችሁ። ከዛ በኋላ ደግሞ ያው እህቴ እናቴ ሁሉ ነገሬ ናትና በቃ አላቅም። እሷ እህትነት አይገልጻትም፣ እናትነትም አይገልጻትም፣ ምንም ነገር አይገልጻትም። ምንም በቃ የሆነ ከኔ ጀርባ ያለችው እሷ ናት፣ ያቆመችኝ እሷ ናት፣ የምትወደኝ እሷ ናት፣ የምሳሰልኝ እሷ ናት። ኢቭን እንኳን ስስቅ የምትስቃው እሷ ናት። ሳዝን የምታዝነው እሷ ናት እና በጣም ወድሻለሁ አከብርሻለው። ብቻ አላቅም እንዴት እንደምወዳት አላቅም። ኔ ልነግራችሁ አልችልም። በጣም ነው ማመሰግነሽ፣ መወድሽ፣ ማከብርሽ ነፋ ምትኖርልኝ በቃ የኔ ደስታ የሚያስደስትሽ ወድሻለው። አመሰግናለው። እሺ በድጋሚ እንኳን ለእናትሽ ቀን በሰላም አደረሰሽ። ያው ይሄንን ፕሮግራም ያዘጋጃል ልጅ ደግሞ ያ ዳይሜን ሌክቸር ሰርፕራይዞች ነን። ሰርፕራይዝ ሆነሻል ብለን ተስፋ እናደርጋለን እና አመሰግናለን። መልካም ምሽት ይሁንላችሁ።